ካመንሽ እሷ እንዳልመጣች ብቻ እንደመጣው ካመንሽ እና ሀሳብሽን ቀይርሽ አሁንም ልታገናኝኝ ወይ ልትገናኝ ፍላጎቱ ካለሽ አሁንም ከዚህ ቪዲዮ በኋላ ያንቺ መልስ ትጠብቃለሁ ማለት ነው። እንዳላገባም ፈልግሽ እንደዛም እንዳረግሽ። እሺ፣ ያላገባም ያው ትቻት መጥቻለሁ። አሁንም ሀሳብሽን የምትቀይሪ ከሆነ አሁንም ጊዜ ሰጥሻለሁ። መልስ ስጭኝ። አሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ሰላም ነው ባላችሁበት፣ ሰላማችሁ በዝዝት ይበልልኝ። እንግዲህ ዛሬም በአዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ሰኢድ በሰኢድ ቪዲዮ ነው እና ሰኢድ እያለቃቀሰ ነው። አሁንም ምንም ተስፋ አልቆረጠም ከሱመያ ላይ። እቺ ሱመያ ግን ምን እንዳለችው ምን እንዳረገ ምን እንዳረገችለትም ወይ ለልጆቹ ይሆናል አይታወቅም። ዛሬም እያለቃቀሰ ነው። እና የምታሳይኝ ከሆነ ልጆቹን፣ አሁንም በሩ ክፍት ነው፣ መምጣት ትችያለሽ። አንቺ ብታሰቃይኝም ብትበድይኝም እኔ አልቀየምሽም። ስለዚህ መመለስ አሁንም እመለሳለሁ ካልሽ ውጭና ቪዲዮ ስሪ እያለ ነው ማለት ነው። ማሻላ አሁንም ቦታ አላት ማለት ነው ሱመያ ሰኢድጋ እኔ ግን መጀመሪያ በቃ አበቃ አላት ብዬ ነበር፣ ስለ ሱመያ እውነቱን ለመናገር ማለት ነው። ግን እሱ አሁንም ወድሻለሁ፣ የኔ ሚስት፣ የእናቴ ልጆች፣ አከብርሻለሁ፣ አፈቅርሻለሁ። ምንም በዱላ ራሱ እንኳን እንኳን ይሄንን መንገድ በዱላ ራሱ ብትቀጣቀጭኝ እኔ ከአንቺ ስር የትም አልሄድም። ደግሞ ካላንቺ መኖር አልችልም፣ የሱመያዬ፣ እንደው እንደው አንቺው ራሱ ቅበሪኝ፣ ነይልኝ ባለሽበት ቦታ ውጭልኝ እያላት ነው ማለት ነው ወይስ ሰኢዶ? አይ አይ፣ ፍቅር ፍቅር ነው፣ የሱመያ ፍቅር ነው። ግን ይሄ ሁላ እንደዚህ ይሄን ሰውዬ ምንም ልቦናን ማሰባ ራሱ አጣ መሰለኝ። እንዴ ከአንድ ሴት ጋር አንድ አመት ሲዘዋዘሩ ወዲህ ወዲህ፣ ይቺ ሱመያ ወርቅ ተሸክማ ነው ወይስ እንዴ ነው ጋይስ? እንግዲህ አላ ሰብር ይስጠዋ። ፈልግ በደንብ ፈልግ። አሁንም አንድ አመት ፈልግ። ወይ ሰኢድ እና እንደዛ ነው የምላችሁ ጋይስ። እውነትን ለመናገር ሰኢድ እኔ ግን ቦታ ይሳጣታል ብዬ አላሰብኩም እስካሁን ድረስ ማለት ነው። ተናዶባት እኔ በማግስቱ ያ ሌላ ሴት ያገባል ብዬ ነበር ያሰብኩት። ግን እሱ ማሻላህ አሁንም ለሱመያ ክብርና ፍቅሩ እንዳለ ነው ማለት ነው። ሱመያ እኔ ማንም አንችን ምንም ማንም ምንም ይበል እኔ ግን አንችን ልናገር አልችልም። በጣም ነው ምወድሽ፣ አከብርሻለሁ። አንቺ ልጆቼ እናት ነሽ። ብጠይኝም ካልፈለግሽኝም፣ እኔ ከህይወትሽ ወጥቼ ከአንቺ ላይ ርቃለሁ እንጂ ምንም በበድልሽም ነገር የለም። ምንም ምሰድብሽም ምንም ምረግምሽም ነገር የለም። ብትበድይኝ ራሱ ስለዚህ ኑሪ ለልጆቼ ኑሪ ልኝ፣ እያለ ነው ማለት ነው። ሰኢድ ምስኪን። እና ግን ሱመያ እንደዚህ ሰኢድ እያፈቀረሽ እያከበረሽ፣ ምንም ብትበድይኝ ራሱን ያንችን ልጠላ አልችልም እያለሽ፣ ለምንድን ነው ግን የጠላሽው? እንደዚህ ኧረ ተይ። ያን ጊዜ ራሱ ድሮ ድሮ ምንም ያለላችሁ ጊዜ ተዋዳችሁ አላ አብራችሁ የምትኖሩት አሁን ሁሉ ነገር በተመዋላላችሁ ጊዜ ለምን ትጠላላችሁ? ይችላል እንዲሁም አሁን ነበር መዋደድ ያለባችሁ ማለት ነው። እና እንደዛ ነው የምለው፣ ጋይዝ ሰኢድን በቃ እንግዲህ ሱመያም ቢካለች አንተ የራስህ ኑሮ ኑር። ሱመያ መቼ የምትመለስ አትመስልም። ሰላም ከጎና እስካለች ድረስ ሰላም ሲጀመር ሰኢድን እየተበቀለች ነው። ታውቃላችሁ፣ የሰኢድ ጥላቻ አለባት። ስለዚህ ከሱመያ ጋር ሆና ከልክ ሱመያን እንደምትረዳ ነገር ሆና እያስመሰለች ሰኢድን መበቀል ትፈልጋለች ማለት ነው። ሰምታችኋል። ከዚህም በፊት ሰላም እኔን ሰኢድን አለቅም አለቅህም፣ እምበቀልሃለሁ፣ እንድትኖር አላረግህም እዚህ ጫላም ላይ እያለችው ነበር። ነይ ሲላት አሁን አይደለም፣ ቀስ በቀስ ነው። ስለዚህ አሁን እሷ ምን ታደርጋለች? ሱመያን ተጠቅማ ሰኢድን እየተበቀለች ነው። ግን ሱመያ ደግሞ እየገባት አይደለም፣ እውነት ለመናገር ማለት ነው። ሱመያ ጀግና፣ ሱመያ አዋቂ ትላላችሁ እንጂ ምንም እየነቃች አይደለም። እሷ ለምን እንዴት ትጫወትባታለች? ሰላም አሁን ሱመያ በሰይፍ ስትጫወት፣ ሰላም ደግሞ በሱመያ እየተጫወተች ነው። እውነት ለመናገር ማለት ነው። አሁን ይሄችም የሚያክል ሰውዬ ልጅ ሴትዮ ሁለቱን ማስታረቅ ነበረባት እንጂ አሁን እንደዚህ እንዴት ትዋሻለች? አሁን ሚስቱን ይዞ መጥቷል። ለምን እንዳይተያዩ ፈልጋ ነው፣ እንዳይታረቁ ማለት ነው። አንድ ላይ ሰኢድም ግን ልታገባኝ ፈልጋ ነው። እሷ እኔና አንቺን እንዳንታረቅ የምታደርገው እኔን ለማግባት ፈልጋ ነው እንጂ ሌላ ነገር ምንድን ነው እያለ ነው። ግን ሰላም በነገራችን ላይ እየተበቀለችው ነው ሰኢድ፣ ነው ያን ጊዜ ፓስፖርት ምናምን ተቀብሏት በባህር ግን በባህር ሄዳለች እች ሴትዮ ምንምን አላለችም በዛን እዴት ወይ በቀሏ ነው፣ በሱመያ ጋ አርግታ ሰኢድን ልጎዳ ፈልጋ ነው እሷ። እንደ ሃሳቤ ማለት ነው እንደ እኔ ሃሳብ ግን ደግሞ ምንም ቢሆን እኮ ከማስ እሷም ጥፋተኛ ናት። ያኔ ምን አገባትና ነው ባለትዳር መሀል ገብታ የምትበጠብጠው? በፊትም አዩን ሲያገባ ራሷ ነች፣ ይሄኑ ይሄ ራሷ ነች የራሷን ይዛ እዚህ ውስጥ ያስገባችው እንጂ እነ ጊቢያ ላላት ሰኢድ አሁንም ሰኢድን እየተከተለችው ያለችው ማናት? ሰላም ናት? ሱመያ እንደሆን ኢትዮጵያን ያለችው ጋይስ አሁን ከሄደች አናቅም እንጂ ነገ ደግሞ የመነኛ ያለውት እንዳትል ብቻ ከረቢዲቷ ሀገር መቼስ የእነሱ ነገር ይገርማል። እና ሰላም ነች እየተከተለች ያለችው ሰኢድን ማለት ነው። ስለዚህ ከባድ ነው ጋይስ። ሱመያ ምንም ሊገባት አልቻለም እና የምትዋሸው ነው። ሰላም ግን ይቆጫታል እውነት ለመናገር ማለት ነው። አሁን ሰኢድ ባለሽ ምክንያት ተጠቀሚና ተመላሽ ወደ ዘይድ ይሻልሻል። ሱመያ ለምን በኋላ ይቆጭሻል? እውነት ለመናገር ማለት ነው። ምነው እንደዚህ ባላረኩ፣ ምነው እንደዚህ ባረኩ ከማለት ጸጸት ውስጥ ከመግባት አሁን ኑ ለልጆች ብለሽ ስለሰላም ሰላም ምናምን እሷ አታኖረች፣ አታበላሽ፣ አታጠጣሽ። ለምንድን ነው ለእሷ እንትን የምትይው እንዴ? ስለዚህ አንቺ ወደ ህይወትሽን አስተካክለሽ ከቤተሰብሽ ጋር መኖር አለብሽ። ሰላም ሰላም፣ ምንድን ነው ሰላም ለአንቺ?